የትኛውም አይነት ስራ ውስጥ ፕሮግረስ ከሌለው እየሞተ ነው። ወደፊት የማትሄድ ከሆነ ወደ ኋላ እየተራመደ ነው እንጂ መቆም የሚባል ነገር የለም። ምክንያቱም ጊዜ አይቆም። በጊዜ ውስጥ ወደፊት የማትራመድ ከሆነ በጊዜ ውስጥ ወደ ኋላ እየተራመደ ነው። የሰው ልጅ በጊዜ ውስጥ ነው እውቀትን የሚያገኙት። መልካም ነገር ባደረክ ቁጥር ብዙ መልካም ነገር ነው ወደ ህይወት የሚመጣው። እኔ ከያዝኩት ይልቅ እግዚአብሔር የያዘልኝ ብዙ ትልቅ ስለሆነ ማለት ይቻለም የዘር ዓለም ነሽ ብያም፣ እያንዳንዱ በህይወት እንቅስቃሴ ውስጥ የምታደርገው እንቅስቃሴ እንደ ዘር ነው፣ ትንሽም ይሁን ትልቅ ነገር ዘር። ብዙ ጊዜ ብዙ ሰዎች የተለያየ አይነት አስተያየት ይሰጣሉ። ስለየትኛውም አይነት ስራ ስንነሳ ከኔጌቲቭው ባንነሳ ጥሩ። ሁልጊዜ እኛ ጋር ለየት ያለ ዶሮዎቻችን የሚያገኙት ነገር እዚህ ፊት ለፊት የምታዩት አልፋ አልፋ፣ 10% የሚሆነውን የመኖ ፍጆታ በሱ ነው የምንሸፍነው። አሁን ቅርብ ጊዜ ጊዜ ይሰራለሁ ጫጩቶች አስገባለሁ እያልኩኝ ነው። አስር ባስገባ ባለኝ ኤክስፒሪየንስ ኔት እስከ 150 ሺ ብር በወር ማግኘት የምችልበት እድል ይኖረኛል። ይህንኛው አጠቃላይ 80 ዶሮ ይይዛል። ይሄ እዚህ ጋር የምታየው 75 ዶሮ ይይዛል። የአበሻ እንቁላል ከፈረንጅ እንቁላል በጣም ልዩነት የሚያመጣው አንድም ከመኖ የተነሳ ነው። እንቁላላቸው በጣም ቢጫ ነው የሚሆነው። ቢጫ መሆኑ ብቻ ሳይሆን ደብል አስኳል ያላቸው እንቁላሎች በብዛት ይኖሩናል። አሁን ለምሳሌ ይሄን እንቁላል ተመልከቱ። ተለቅ ያለ እንቁላል ነው። እርግጠኛ ነኝ ውስጡ ደብል አስኳል ነው የሚኖረው። እንየው በነኚህ የዶሮ ቤቶች ውስጥ በሰራ ነው ጥናት መሰረት ከእያንዳንዱ ሳይዝ፣ በእያንዳንዱ መጠን ከያስካቸው ዶሮዎች ከ52 ፐርሰንት እስከ 58 ፐርሰንት ድረስ ኔት ፕሮፊት ማምጣት ይቻላል። ስምህንና የስራ ድርሻህን አሁን ያለንበትንም አካባቢን ጭምር ለተመልካቾቻችን ልትገልጽልን? ስሜ እስክንድር ዮሴፍ ነው። አሁን የምትገኙት ቢሻን ጉራቻ የሚገኘው አንን አግሮ ኢንዱስትሪ ግቢ ውስጥ ነው። ማለት ባለቤትና ስራ አስኪያጅ ነው። ከጀርባ የምንመለከተው የዶሮ ቤት አለ። እስኪ ስለ ዶሮ እናውራ። ከዶሮ እርባታ ጋር ተያይዘው አሁን ዶሮቹ ያሉበት ቤት አለ። ስለዚህ ቤት እናውራ። በጣም ዘመናዊ ነው። እየተመለከትኩ ነው። ዶሮቹ ያለ ማንም እገዛ ራሳቸው እየተመገቡ እየተመለከት ነውና እስኪ ከዚህ እንጀምር። ከጀርባ የምትመለከታቸው የዶሮ ኬጆች ናቸው። እኛ ግቢ ሜይንሊ የምንሰራው ላይቭ ስቶክ ጋር በተያያዘ በቀላሉ በትንሽ ኤሪያ ላይ ፕሮዳክቲቭ መሆን የምንችልባቸውን አይነት ኢኖቬሽኖች ከተለያዩ ሶሻል ሚዲያዎች ላይ ኮፒ በማድረግ እና ከተለያዩ ጓደኞች ጋር አብረን በመሆን የተለያዩ ስራዎችን እንሰራለን። በጣም ፓሽኔትድ ነን ላይቭ ስቶክ ላይ እና እኚህ ከጀርባ የምታያቸው የዶሮ ቤቶች ናቸው። እነኚህ የዶሮ ቤቶች በተለያየ ሳይዝ አሉ። እነኚህ የዶሮ ኬጆች ከኖርማሉ ፍሎር የሚለያቸው ነገር ምንድን ነው? በቀን ውስጥ ከዶሮዎቹ ጋር የምታሳልፈው ጊዜ በጣም ውስን በጣም ጥቂት ነው። በቀን ውስጥ ያለውን ሩቲን ይሄ ተመላልሰህ በተደጋጋሚ የምትሰራቸውን ስራዎች ከማቃለል አኳያ ትልቅ አድቫንቴጅ አላቸው። ከባዮ ሴኪሪቲ አኳያ ታስበው የተሰሩ ናቸው እና ለዶሮዎቹ ምቾት ከመስጠት ጋር ሞሮፍ እንደ ተፈጥሮ አይነት ኢንቫይሮንመንት ከመፍጠር አኳያ ታስበው የተሰሩ ናቸው። ባይደወይ በጣም ሲምፕል የሆነ ዲዛይን ነው። ዲዛይኑ ያን ያህል የተወሳሰበ ከባድ ነገር የለውም ግን ደግሞ በጣም ፕሮዳክቲቭ የሚያደርግ የዶሮ ኬጅ ነው። ከፕሮፊት አኳያ ኒርሊ ከ52 እስከ 58 ፐርሰንት አካባቢ ፕሮፊት ሪከርድ አድርገናል። በምትይዛቸው የዶሮ መጠኖች መጠን ኔት ፕሮፊት ላይ ከ52 እስከ 58 ፐርሰንት ሪከርድ አድርገናል እኛ ጋር ባለን ሪከርድ ማለት ነው። እዚህ የምታያቸው የዶሮ ቤቶች እዚህ የተቀመጡበት ምክንያት ለእኛ ለዴሊ ፊድ የሚያስፈልገን እንወስዳለን። አደሴም ታይም ደግሞ እንደ ኤክስፐሪመንት ነው ማለትም ሌሎች ሰዎች ጋር ሄደው በምን አይነት መንገድ ቢጠቀሙባቸው ውጤታማ ይሆናሉ የሚለውን ነገር እኛ ጋር ጉዳትም ካላቸው ጉዳታቸውን በቅርበት ለማየት ጠቀሜታቸውን፣ አድቫንቴጃቸውን ተሞክሯችንን ደግሞ በደንብ አድርገን ለማካፈል እንድንችል እዚሁ ሰርተን እዚሁ ዶሮዎቹን በራሳችን ቼክ እያደረግን ነው ወደ ገበያ የምናወጣው ማለት ነው። እንዳልኩ ከገንዘብ አኳያ ከኢንካም አኳያ ከ52 እስከ 58 ፐርሰንት ኔት ፕሮፊት አሁን ባለው ማርኬቱ ላይ ባለው የመኖ ዋጋ ተንተርሶ ብሬክዳውኑን ሲምፕሊ መስራት እንችላለን። ሌላው ሁለተኛው ነገር የባዮሴኪሪቲ ጉዳይ ነው። እንደ ኢሊቬሽኑ እንደምንኖርበት አልቲቲዩድ፣ በተለያየ አልቲቲዩድ ውስጥ ዲዛይናቸው በተወሰነ መንገድ ሞዲፊኬሽን ሊኖረው ይችላል። ቅዝቃዜ ኤሪያዎች ላይ ሲመጣ ሼድ ሊሰራላቸው ይችላል። እንደኛ ደግሞ አሁን ከባህር ጠለሉ በላይ ከ800 ሜትር በታች ላሉ ደግሞ ልክ እንደዚህ ኦፕን ሼድ ተደርጎ በአግባቡ አንድ ቦታ ላይ ተቀምጦ ፕሮዳክቲቭ መሆን ይቻላል ከትንሽ ከ30 ዶሮ ጀምሮ ስላለው አንድ ቤተሰብ እንደው ዝም ብሎ ጓሮ ላይ 500፣ 400፣ 300 ካሬ መኖሪያ ያላቸው ሰዎች ጀምሮ በጣም በቀላሉ መስራት ይችላለሁ። እንቁላ የፕሮቲን ሶርሳቸው ከጓሯቸው ማድረግ የሚችሉበት አይነት የቤት አሰራር ነው ማለት ነው። እንደ ቢዝነስ ደግሞ ከተፈለገ በደንብ አድርጎ አስፍቶ ትልልቆቹን ባለ 120 ዶሮ የሚይዙትን በዛ አድርጎ ይዞ ምናልባት አልባት አሁን እኔ ባለ 120ውን አሁን እንደ ቢዝነስም አሁን ቅርብ ጊዜ ይሰራለው ጫጩቶች አስገባለሁ እያልኩኝ ነው 10 ባስገባ ባለኝ ኤክስፒሪንስ ኔት እስከ 150 ሺህ ብር በወር ማግኘት የምችልበት እድል ይኖረኛል ማለት ነው፣ አሁን ባለው ማርኬት። መልካም እንግዲህ፣ ስለ ዶሮ እርባታ ስናነሳ ብዙ ጊዜ ሰዎች በጣም ችግር እንዳለው፣ ውጣውርድ እንዳለው፣ አስፈሪ እንደሆነ ቦታው ራሱ ጥናት እንደሚያስፈልግ፣ ቤት እንደሚያስፈልጋቸው፣ ባለሙያ መሆን እንዳለብን ብዙ ነገር ያወራሉና እኔ ምናልባት እዚህ ጋ ከጀርባ ያለውን ችግር ባልረዳም በቀላል መንገድ ነው አሁን እዚ ጋ እያየው ያለሁትና እንዴት ነው እነዚህ ሰዎች የዶሮ እርባታን እዚህ ጋር ከምናየውና ሰዎች ሲያወሩ የተለያየ ነው የሆነብኝ። እስኪ እዚህ ጋር ትንሽ ብታብራራለን። ብዙ ጊዜ ብዙ ሰዎች የተለያየ አይነት አስተያየት ይሰጣሉ። ስለ የትኛውም አይነት ስራ ስንነሳ ከኔጌቲቭ ባንነሳ ጥሩ ነው። ሁልጊዜ እኛ የምንወደው ከሆነ በዛ ውስጥ ትልቅ ነገር የሚታየን ከሆነ የሚያስደስተን ከሆነ ያን ነገር መስራት የሚያስደስተን ከሆነ ያ በቃ መሰረታዊ ጉዳይ ነው ያን ስራ ለመጀመር መሰረታዊ ጉዳይ ነው። ከዛ በኋላ ኤክስፖዠር መፍጠር በዛ ስራ የከሰሩ ሰዎችን ሳይሆን በዛ ስራ የተሰካላቸውን ሰዎች ፈልጉ፣ አግኝቶ ኤክስፖዠሩን መውሰድ መቻል። ሞስሊ የምሰራው ዴሪው ላይ ነው። ጥሩ ኤክስፖር ያለኝ ከዴሪው ጋር በተያያዘ ነው። ነገር ግን ፖልትሪ ላይ ስንመጣ እንደ አንድ ካምፓኒ ያው እኛ ግቢ ሁለት ካምፓኒ ነው ያለው። ኢትዮ ፋርም ቴክ ኢንጂነሪንግ አለ፣ አነን አግሮ ኢንዱስትሪ አለ። አነን አግሮ ኢንዱስትሪ ከወተት ጋር ተያይዞ ዴሪ ፋርሙን ይዞ ፎሬጅ ካልቲቬሽንን ይዞ የሚሰራ ራሱን የቻለ ካምፓኒ ነው። ኢትዮ ፋርም ቴክ ኢንጂነሪንግ ደግሞ ያንን ለማምረት የሚያግዙ ማሽነሪዎችን ከተለያዩ ሀገሮች ተሞክሮች እየቀመረ እያመጣ በእኛ ሀገር ሴናሪዮ አፎርድ ልናደርገው በምንችለው አቅም ማምረት የሚችል አንድ ራሱን የቻለ ሌላ ካምፓኒ ነው። ሶ ኢትዮ ፋርማቴክ ሲሰራ እነኚህን የዶሮ ቤቶች ከሰራ በኋላ ትክክለኛ ኢንፎርሜሽን ከኛ ጋር እነኚህን የዶሮ ቤቶች ለሚገዙ ሰዎች ለማቅረብ ኤክስፐሪመንት ለመስራት እንደሚያስፈልግ ልክ እንደ ፓይለት ፕሮጀክት ነው፣ እዚ ጋር የምታያቸውን የዶሮ ቤቶች ያስቀመጥ ናቸው ማለት ነው። ከዛ አኳያ ትክክለኛ ኢንፎርሜሽኖችን መስጠት እንችላለን። እኛ ሩቲን የሆነው ስራ ሪከርድድ ነው። ምን ያህል እንቁላል ጣሉ? ምን ያህል መኖ ተመገቡ? ኢች ዶሮ ምን ያህል ምግብ ያነሳል? ምን ያህል ውሃ ያነሳል? ከጤናቸው አኳያ ያለው ዳታ ዌል ሪከርድድ ነው። ስለዚህ ሰው ሲመጣ ተጨባጭ የሆነ ማስረጃ ነው አብረን ሼር ልናደርገው የምንፈልገው። ከዚህ ሲወስደው የሚሄድበትን አልቲቲዩድ ጠይቀ ነው፣ በዚህ አልቲቲዩድ ይህን ይህን ይህን ይህን ዲማንድ ያደርጋሉ፣ እንደዚህ አይነት ደህንነት ብታደርግላቸው መልካም ይሆናል ብለን ትክክለኛ ኤክስፖዠር ነው የምንሰጠው። ብዙ ጊዜ ግን እንደ ሀበሻ አንድ በዛ ስራ በራሱ ድካምም ሊሆን ይችላል ወይም ደግሞ ስለ ስራው ጥሩ ኤክስፖዠር ካለመሰብሰብም ሊሆን ይችላል ወይም ደግሞ ለስራው ያለው የመጀመሪያው ፍቅሩ ወይም ተነሳሽነቱን ሳይሆን ከስራው የሚያገኘውን ገንዘብ፣ ጥቂት ደግሞ ብዙ ገንዘብ ለማግኘት አስቦ የገባ ሰውም ሊሆን ይችላል። በዛ ስራ የተጎዳን ወይም የወደቀን ሰው ተሞክሮ በማንሳት ፖልትሪ ጠቅላላ አትርፋማ አይደለም፣ ይሄ ውሸት ነው፣ ኮምፕሊትሊ። ቅድም እንደነገርኩ በእኛ ሴናሪዮ፣ አሁን በእነኚህ የዶሮ ቤቶች ውስጥ በሰራነው ጥናት መሰረት ከእያንዳንዱ ሳይዝ፣ በእያንዳንዱ መጠን ከያስካቸው ዶሮዎች ከ52 እስከ 58 ፐርሰንት ድረስ ኔት ፕሮፊት ማምጣት ይቻላል። ብዙ ጊዜ ላይፍ ስቶክ ላይ ስትሰራ ሩቲን ነው ስራ። በየቀኑ እኩል ሰዓት ነው ምግብ የምትሰጣቸው፣ እኩል ሰዓት ነው ውሃ የምትሰጣቸው፣ እኩል ሰዓት ነው ኩሳቸው የምታነሳላቸው። ተዘናግተህ ቆይትንሽ ትንሽ ቆይቼ የምትለው ነገር የለም። ሩቲኑ ላይ ከተጠነቀቅ የሚያስፈልጋቸውን ፎርሙላ በትክክል ዲሊቨር የምታደርግላቸው ከሆነ በትክክል ያንን ሪዛልት ይሰጠዋል። ሶ ኮሚትመንት ይፈልጋል። ኮሚትመንቱን ደግሞ የምታመጣው ፓሽን ሲሆን የምትወደው ነገር ሲሆን ነው። እንዳልኩ ሩቲኑን መጠበቅ ስትችል ውጤታማ ምናልባት እንደ እኔ እድሉን አግኝቶ እዚህ ቦታ የመጣ ሰው ይሄ ቦታ እዚህ ብሻንጉራቻ ነው ብሎ ለመናገር ይከብዳል። እዚህ ጋር ስንመጣ ደግሞ የዶሮ ቤቶቹ እንደምናየው አካባቢ ላይ ምንም አይነት ሽታ ነገር የለም። እንደምትነግረኝ ደግሞ እነዚህ ዶሮች ውሏቸው፣ አዳራቸው እዚሁ ጋር ነው፣ የሚጠጡት የሚበሉትም እዚሁ ነው፣ እንቁላል የምጥሉትም እዚሁ ነው። ሁሉ ነገሯቸው በቃ እዚህ ጋር ነው ነገር ግን እንዴት ነው ይህን ነገር ሊታመጡ የቻላችሁት? እንደገና ደግሞ እነዚህ የዶሮ ቤቶቹ በአሁኑ ሰዓት እንዴት ነው ለሚፈልጉት ሰዎች መድረስ የምችለው? እኛ የራሳችን ሶሻል ሚዲያ ላይ ዌል ፕሮሞት እያደረግን ነው በየጊዜው የሚወስዱ ሰዎችን ፍሪኩዌንትሊ እየመጡ እየወሰዱ ነው። እንዳልኩህ ዴሪ ፋርም እያለ ፖልትሪን አብሮ መያዙ ብዙ የሚመከር አይደለም፣ ከባዮሴኩሪቲ አኳያ ለዶሮዎቹ ብዙ የሚመከር አይደለም። ከብቶቹን ዛት ማች አፌክት ላይ ያደርጋቸው ይችላል። ሶ በዚህ ቅርብ ርቀት ውስጥ ፖልትሪውንም ዴሪውንም አብረን፣ ከብት እርባታውንም እንቁላሉንም እንዴት አብረን እናስኪድ ብለን ስንል ማየት ጀመር ማለት ነው። ሶሻል ሚዲያ ነው እዚህ ሀገር ያሉ ተሞክሮችንም ማየት ጀመረም። ብዙ ባለሙያዎች አሉ። በጣም ጎበዝ ጎበዝ ጓደኞች አሉ። ዌልዲንግ ላይ፣ ኤሌክትሮሜካኒካል ላይ የሚሰሩ ጆይንት የምንሰራ ቢዝነስ ስናገኝ፣ ሰውን ስታገኝ ዝም ብለህ ፊዚክል ብቻ ማንነቱ አይደለም። ውስጡ ፖቴንሻል አለው ሰው እና ወደዚህ ምድር ሲመጣ በአንድም በሌላም የሚጠቅምህ ነገር አለው ውስጡ። አንተ እንዴት አድርገህ ማውጣት እንዳለብህ ማወቅ ከቻልክ፣ እንዴት አድርገህ ሰውየ ውስጥ ያለውን ፖቴንሻል እንዴት አድርገህ ከፍተህ መጠቀም መቻል እንዳለብህ ካወቅ ሰውስጥ ፖቴንሻል አለ እና እያንዳንዱ ግንኙነቶች ውስጥ ብዙ ቤኔፊት አገኛለሁ። እና ይህን አይዲ አንድ ጓደኛ ሳማክረው በቀላሉ ነው እንድን ሰራ ያደረግ ነው ማለት እዚሁ እኛ ወርክሾፕ ውስጥ በቀላሉ ጀመር ነው። እዛ ላይ ዲዛይኑን ስኬች አድርገን የጀመር ነው። በአጭር ጊዜ ውስጥ በዚህ መንገድ ተሰራ፣ ግን ተሰርቶ አልቆየም። በእያንዳንዱ ጊዜ ዶሮዎቹ ውስጥ ከገቡበት በኋላ በየጊዜው ሞዲፊኬሽን ይሰራለታል። ማለትም እኛ ካለንበት አልቲትዩድ አኳያ በጣም ዶሮቹን የሚቀዘቀዛቸው ከሆነ ያንን እናስተካክላለን። ኩስ ማውጫቸው ወደ ታች የሚያፈስ ከሆነ ኔቱን ማስተካከል ካለብን እናስተካክላለን። እንቁላል ለመጣል ጨለማ ይፈልጋሉ። በየጊዜው አፕግሬድ እየተደረገ ዶሮዎቹ በተፈጥሮ የሚያገኙትን አኮሞዴሽን የሚያገኙበትን አይነት ኢንቫይሮንመንት እየፈጠርን ዶሮዎቹ የሚገባቸው ኒውትሪሽንም ሆነ የሚገባቸው ኢንቫይሮንመንት እንዲያገኙ ይሄ ቤት ከምን አኳያ ይጠቅማቸዋል? እንዴት ብናመቻችላቸው ጥሩ ነው? እንዴት አኪሚዴት እናደርጋቸው የሚለውን በአግባቡ እያየን በዚህ አይነት መልኩ ሰርተነዋል ማለት ነው። እና በቀጣይም ደግሞ በደንብ እየተሻሻለ ይሄዳል። ያው የሰው ልጅ ሁል ጊዜ ፕሮግረስ ውስጥ ነው መሆን ያለበት። እስፔሻሊ ቢዝነስ ውስጥ ስትሆን፣ የትኛውም አይነት ስራ ውስጥ ሆን ፕሮግረስ ከሌለው እየሞተ ነው። ይሄ ወደፊት የማትሄድ ከሆነ ወደኋላ እየተራመድክ ነው እንጂ መቆም የሚባል ነገር የለም። ምክንያቱም ጊዜ አይቆምም። በጊዜ ውስጥ ወደፊት የማትራመድ ከሆነ በጊዜ ውስጥ ወደኋላ እየተራመድ ከሆነ። ስለዚህ ከዛ አኳያ ፕሮግረሲቭ ነው፣ በየጊዜው በሚያስፈልገው ነገር አፕግሬድ እያደረግንለት ነው ማለት ነው። መልካም እንግዲህ፣ እናንተ ይህንን ማሽን ለራሳችሁ መጀመሪያ አመረታችሁ፣ ሞከራችሁት። ይህ የስራ ውጤታችሁ ከእናንተም አልፎ አሁን ለሌሎች ሰዎችም ወደዚህ ስራ መግባት ለሚፈልጉ ሰዎች እንዲሆናችሁ ብላችሁ ነው እየሰራችሁ ያላችሁት። አንዳንድ ሰዎች የሆነን ስራ ይጀምሩና ያ ስራ ውጤታማ ሲሆኑበት ለሰዎች ማሳየት አይፈልጉም፣ ማካፈል አይፈልጉም። ይህን የሚደብቁ ሰዎች አሉ። እንዴት ነው ያንተ አመለካከት? እናንተ ድርጅት አመለካከት እንዴት ነው? የሰው ልጅ በጊዜ ውስጥ ነው እውቀትን የሚያገኝ። ይቻለም የዘር ዓለም ነች ብያም። ማለትም ሰው ዘርን ይዞቶ ይዘራል እና ያ ዘር አንድ ነው የሚወድቀው። ነገር ግን ብዙ ሆኖ ነው የሚበቅል እና የትኛውም የምታደርገው እያንዳንዱ በህይወት እንቅስቃሴ ውስጥ የምታደርገው እንቅስቃሴ እንደ ዘር ነው። እያንዳንዱ ትንሽም ይሁን ትልቅ ነገር ዘር ነው። ሶ መልካም ነገር ባደረክ ቁጥር ብዙ መልካም ነገር ነው ወደ ህይወት የሚመጣው። እንደዚሁም ኔጌቲቭ ነገር ባደረክ ቁጥር ብዙ ኔጌቲቭ ነገር ነው ወደ ህይወት የሚመጣው። ስለዚህ እኛ ከያዝ ነው እኛ ውስጣችን ካለው ዕውቀት የላቀ ሰፊ እውቀት ያላቸው ትልልቅ ሰዎች አሉ። ያንን እውቀት ለመካፈል እኛ ጋር ያለውን እውቀት ወደ ታች ማካፈል አለብን ብያም ናለው። እች ሀገር ደግሞ ትልቁ የሚያስፈልጋት ነገር አዌርነስ ነው። አዌርነስ ክሬሽን ላይ ብዙ አልሰራንም እኛ። ስለዚህ የምናቀውን ትንሽ ነገር ባካፈልን ቁጥር ብዙ ታሪካችን ይቀየራል። ባይዘዌይ እኔ አንድ ስቴፕ ባሳለፍኩኝ ቁጥር ሌላ ደግሞ አዲስ ኤክስፖር ይዞ የሚመጣ ሰዋል። እኔ ካስቀመጥኩት ላይ የሚነሳ ብዙ ሰዋል። ስለዚህ ከዛ አኳያ በደንብ አድርጎ በጥንቃቄ ማሰብ አስፈላጊ ነው። ያልዘራነውን አናጭድም፣ ኬትም አናገኝም። ማለትም እኔ እዚህ ጋር ያወቅኩትን ነገር ኦፕን ሆኜ ጥሩ ኤክስፖዥር መፍጠር ካልቻልኩ ነገን ሌላ አዲስ ነገር ወደ ህይወት የማስገባት እድል አይኖረኝም ማለት። እኔ ከያዝኩት ይልቅ እግዚአብሔር የያዘልኝ ብዙ ትልቅ ስለሆነ ማለት መልካም። እንኳን ቁላ ላውጥ፣ እኔ ራሴ ላውጣው። እኔ ምንም ችግር የለውም፣ እኔ ባወጣው ችግር የለው። ኦኬ እንግዲህ፣ ተመልካቾቻችን እንቁላል እዚህ ውስጥ ነው የምጥሉት። ያው ይህ የዶሮ ቤት ዘመናዊ ነው ስንል በምክንያት ነው። ሁሉም ነገራቸው እዚ ነው። በዚህ በኩል ውሃ ይጠጣሉ፣ በዛ በኩል ደግሞ ምግባቸው አለ። እዚ ጋ ደግሞ እንቁላል ይጥላሉ። በራሳቸው ጊዜ ነው ገብተው የምጥሉት። እንደምንመለከተው እንግዲህ ተደራራቢ ነው። እዚ ጋ እየተመለከትኩ ያለሁት ሶስት ደረጃ ቤት ነው። ከላይኛው ቤት ወደ ታችኛው ቤት ኩሳቸው አይገባም ወይም ደግሞ አይወርድም። ወጣች ችግር፣ እንግዲህ ያው ከዚህኛው ቤት ስንት እንቁላል አወጣን? ወደ አስራ ሰባት እንቁላል አወጣን። ከዚህኛው ቤት ሰዓታቸው ገና ነው። እስከ አምስት ሰዓት ድረስ ይጥላል። ኦኬ እስከ አምስት ሰዓት ድረስ በተጨማሪ ይጥላሉ። ያው ሌሎቹም ቤቶች ልክ እንደዚሁ እንቁላል ይኖራቸዋል፣ ተመሳሳይ ነው። ወጣ ሄደን ማውጣት እንችላለን። እስኪ ለግዝ ማውጣት ምንም ችግር ከሌለው እኔ ምንም ችግር የለውም። እዛ አካባቢ እያየ ዋለሁት። ያው ተመሳሳይ ነገር ነው። ከዚህ ይህን ያህል እንቁላል መሰብሰብ ችለናል፣ ቁጥር ይታወቃል። ይሄኛው ቤት ምን ያህል ዶሮ ነው የሚይዘው? ይህንኛው አጠቃላይ 80 ዶሮ ይይዛል። ይሄ እዚጋ የምታየው 75 ዶሮ ይይዛል። ሞስትሊ 93፣ 94 አንዳንድ ጊዜ 95 ፐርሰንት ድረስ የሄድንባቸው አጋጣሚዎች አሉ፣ በእንቁላል ማለት ነው። ያው እኛ ጋር ለየት ያለ ዶሮዎቻችን የሚያገኙት ነገር እዚህ ፊት ለፊት የምታዩት አልፋ አልፋ ኒርሊ፣ 10 ፐርሰንት የሚሆነውን የመኖ ፍጆታ በሱ ነው የምንሸፍነው በቀን ውስጥ አሁን ያሉን ዶሮዎች የሚመገቡትን ሳይዝ አስር ፐርሰንቱን ባልፋልፋ ነው የምንሸፍነው። አንድ ኮስት ዋይዝ ይቀንስልናል። ሁለተኛ በቂ የሆነ የሚያስፈልጋቸውን ኒትሪሽን ያሟላላቸዋል። በሚኒራል ሪች ነው፣ በፕሮቲን ሪች ነው። ስለዚህ የሚያምር ቆንጆ እንቁላል ማግኘት ካስፈለገ እሱ በጣም አስፈላጊ ነው። በጣም አሪፍ ነው። አሁን ለምሳሌ ይህን እንቁላል ጀስት ዝም ብለን ሰብሬ ባሳያችሁ ውስጡ በጣም ቢጫ ነው። ከሰበሰብናቸው እንቁላሎች መካከል አሁን ለምሳሌ ይሄኛው እርግጠኛ ነኝ ሁለት አስኳል ነው የሚኖረው እንዲሁም ደግሞ በጣም ቢጫ እንቁላል ነው የሚሆነው። አሁን ለምሳሌ እኛ ጋር ያለው ፕሮዳክሽን በጣም ለየት የሚያደርገው በቂ የሆነ አልፋ አልፋ ያገኛሉ። በቂ የሆነ ኒውትሪሽን ነው አልፋ አልፋ ውስጥ የሚያገኙት። ከፍተኛ የሆነ የፕሮቲን ይዘት አለው መኖ ሚኒራልም ሪች ነው በጣም ሶ፣ እንቁላላቸው ሞስት ኦፍ ዘ ታይም በጣም ቢጫ ነው የሚሆነው። ቢጫ መሆኑ ብቻ ሳይሆን፣ ደብል አስኳል ያላቸው እንቁላሎች በብዛት ይኖሩናል። አሁን ለምሳሌ ይህን እንቁላል ተመልከቱት። ተለቅ ያለ እንቁላል ነው። እርግጠኛ ነኝ ውስጡ ደብላ አስኳል ነው የሚኖረው። ሌትስ ሌትስ ሲ እንየው፣ እዩት አየሁ፣ አንድ ሁለት፣ እንዴ! እንዴት ሊታቆሽ አልከንተ ሊታቆቅ። ደብላ አስኳል መሆኑ ብቻ አይደለም ምን ያህል ቢጫ እንደሆነ ተመልከቱት እንቁላሉ፣ የእንቁላሉን ከለር እንቁላል ሞር ቢጫ በሆነ ቁጥር ሞር ኒውትሪሽየስ ነው በጣም ሶ የአበሻ እንቁላል ከፈረንጅ እንቁላል በጣም ልዩነት የሚያመጣው ከመኖ አንድም ከመኖ የተነሳ ነው። ትክክለኛ በቂ የሆነ ኒውትሪሽን የሚያገኙ ከሆነ ዶሮዎች አንደኛ ካርኒቫሊዝም ውስጥ አይገቡም። ሁለተኛ ነገር ደግሞ ፕሮዳክሽናቸውም ራሱ ኳሊቲ የሆነ ፕሮዳክሽን እንዲሆን ያደርጋል ማለት ነው። ስለዚህ መኖ በጣም ወሳኝ ነገር ነው። መኖ በጣም ወሳኝ ነገር ነው። በጣም አስፈላጊ ነገር ነው። ስፔሻሊ ደግሞ አልፋልፋ